ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ከቶፕኒስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድመ ማርቶቹን ህዝባዊ ወያነ ሓርነት ትግራይ ባወጣው መግለጫ የኢትዮጵያ መንግስት በሰው አልባ አውሮፕላን ድብደባ በመፈጸም በትግራይ ሰራዊት አባላትና በአካባቢው ባሉ ነዋሪዎች ላይ ጉዳት አድርሷል ሲል ወንጅሏል። የገበያ ማዕከላትን በማቋቋም ህገ ወጥ የቁም እንስሳት ንግድን ወደ ህጋዊ መስመር የማስገባት ስራ እየተሰራ መሆኑ ተገለጸ። አዲሱ የኢ-ፓስፖርት አገልግሎት በሚቀጥሉት ሀያ ቀናት ውስጥ በሙሉ ወደ ስራ እንደሚገባ ተነገረ። ህዝቡ እምቢ ለጦርነት ማለት አለበት ሲሉ የትግራይ ምሁራንና ባለሙያዎች አስታወቁ። የቻይና ከ50 ቢሊዮን በላይ ኢንቨስትመንት የአፍሪካን የእጣ ፈንታ እየቀየረ ነው ተባለ። ህዝባዊ ወያነ ሓርነት ትግራይ ማምሻውን ባወጣው መግለጫ የኢትዮጵያ መንግስት በሰው አልባ በአውሮፕላን ድብደባ በመፈጸም በትግራይ ሰራዊት አባላትና በአካባቢው ባሉ ነዋሪዎች ላይ ጉዳት አድርሷል ሲሉ ወንጅሏል። ህወሀት ለተባበሩት መንግስታት ድርጅት ዋና ጸሐፊ በጻፈው ደብዳቤ የድሮን ጥቃቱ የፕሪቶሪያውን ስምምነት በግልጽ የጣሰ ነው ብሏል። ፓርቲው ባወጣው መግለጫ ይህንኑ የኢትዮጵያ መንግስት የፕሪቶሪያውን ስምምነት በግልጽ ወደ መጣስ ተሸጋግሯል ሲል በደብዳቤው ላይ የጠቀሰውን አቋም አስተጋብቷል። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ እውቅና ባለፈው ግንቦት ወር የተሰረዘበት ህወሀት የፕሪቶሪያው ስምምነት ለመጣሱ ማሳያ ናቸው ያላቸውን ጉዳዮች በመግለጫው ዘርዝሯል። በአፋር ክልል የሚንቀሳቀሱ ታጣቂዎችን በማደራጀትና በማስታጠቅ የኢትዮጵያ መንግስት የከስሰው ህወሓት ይህንን ድርጊት ትግራይን ለማፍረስ ስትራቴጂውን ለማሳካትና የክልሉን ህዝብ እርስ በርስ እንዲጠፋፋ በማሰብ እንደወነጀለው ሰምተዋል እነዚህ ታጣቂዎችን ለመጠቀም ሌላ ዙር ጦርነት ለመክፈት ኢትዮጵያ መንግስት ዓለም አቀፉን ማህበረሰብ ለማታለል ሰፊ የማደናገሪያ ስራ እየሰራ ነው ሲል ህወሓት በመግለጫው ከሷል። ህወሓት በመግለጫው በጥቂት ከዳተኞች የተታለሉና ሽፍቶች ሲል የጠሯቸው ታጣቂዎች ከቅርብ ጊዜ በራያ አዘቡ ወረዳ የከባድ መሳሪያ ተኩስ ከፍተው እንደነበር ጠቅሷል። ፓርቲው ለተባበሩት መንግስታት ድርጅት ዋና ጸሐፊ በጻፈው ደብዳቤ በፌዴራል መንግስቱ ይደገፋሉ ያላቸው ታጣቂዎች ባለፈው ሳምንት መጨረሻ ፈጽመውታል ያለውን ድርጊት አንስቷል። የገበያ ማዕከላትን በማቋቋም ሕገወጥ የቁም እንስሳት ንግድን ወደ ሕጋዊ መስመር የማስገባት ስራ እየተደረገ ነው ተባለ። ኢትዮጵያ በድንበር አካባቢዎች የሚካሄዱ ሕገወጥ የቁም እንስሳት ንግድን በመግታት ሀገሪቱ ከዘርፎ የምታገኘውን የውጭ ምንዛሬ ገቢ ለማሳደግ የገበያ ማዕከላትን በማቋቋም ወደ ሕጋዊ የንግድ ስርዓት ለማስገባት እየሰራች መሆኑን የግብርና ሚኒስቴር አስታውቋል። በሚኒስቴሩ የእንስሳትና አሳ ሀብት ዘርፍ ሚኒስቴር ዴታ አማካሪ አቶ ግርማ ሙልጌታ እንደገለጹት በድንበር አካባቢ ያለው የቁም እንስሳት ንግድ ስርዓት ህገ ወጥ መሆኑ ሀገር ከዘርፉ ልታገኝ የምትችለውን ገቢ በእጅጉ እያሳጣ ነው። ይህ ደግሞ በድንበር አካባቢዎች መደበኛ የገበያ ማዕከላት ባለመኖራቸው የተፈጠረ ችግር እንደነበር አንስተዋል። አርብቶ አደሩ ዋነኛ የገቢ ምንጩ እንስሳት በመሆናቸው ተደራሽና ህጋዊ ገበያ ሲያጣ ወደ ህገ ወጥ ግብይት እንደሚያመራ ተናግረዋል። የአርብቶ አደሩ ዋነኛ የገቢ ሀብቱ እንስሳት በመሆኑ የገለጹት ሚኒስቴር ዴታው አማካሪ በአካባቢው ላይ ባለው መደበኛ የገበያ ማዕከላት ባለመኖራቸው ምክንያት በድንበር አካባቢ በህገወጥ መንገድ የቁም እንስሳት ግብይት እንደነበር ገልጸዋል። አቶ ግርማ አክለውም ከቅርብ ዓመታት ወዲህ በድንበር አካባቢ የገበያ ማዕከላት በመቋቋማቸው የቁም እንስሳት የንግድ ስርዓት ወደ ህጋዊ መስመር እንዲገባ ለማድረግ ጥረት መደረጉን ተናግረዋል። ሆኖም እነዚህ የገበያ ማዕከላት በአግባቡ ተመርተው ወደ ስራ በማስገባት ረገድ ክፍተት በመኖሩ አሁንም አርብቶ አደሩ ወደ ህገወጥ ንግድ የማዘንበል ሁኔታ መኖሩን ጠቁመዋል። የገበያ ማዕከሉ ተደራሽ ያለመሆኑ በአግባቡ አለመጠቀሙ በግልጽ የሚታይ ክፍተት እንደነበረም አስታውሰዋል። የህገ ወጥ ንግዱን ሙሉ ለሙሉ ለማስቀረት በህጋዊ ግብይት የሚገኘው ገቢ የተሻለ እንዲሆን በማስቻል እየተሰራ ነውም ብለዋል። ይህ በእንዲህ እንዳለ በጉዳዩ ላይ የተደረገ ጥናት እንደሚጠቁመው ኢትዮጵያ በምስራቃዊ ድንበሯ በሚካሄደው መደበኛ ባልሆነ የቁም እንስሳት ንግድ ምክንያት በየአመቱ ከ250 እስከ 300 ሚሊዮን የአሜሪካን ዶላር ልታገኝ የምትችለውን ገቢ እያጣች ነው። አዲሱ የኢፓስፖርት አገልግሎት በሚቀጥሉት ሀያ ቀናት ሙሉ በሙሉ ስራ እንደሚጀምር ተገለጸ። የኢሚግሬሽንና ዜግነት አገልግሎት በሚቀጥሉት ሀያ ቀናት ውስጥ አዲሱን የኢፓስፖርት አገልግሎት ሙሉ በሙሉ እንደሚያስጀምር አስታውቋል። አገልግሎቱ ከውጭ ታትሞ የሚመጣ የፓስፖርት ወረቀት የውጭ ምንዛሬ ውድ ከመሆኑም በላይ የሚፈጠሩ መጉላላቶች እንዲበዙ አድርጓል በሚል በሀገር ውስጥ የፓስፖርት ህትመትን ለመጀመር ዝግጅቱን አጠናቆ ወደ ሙከራ ህትመት መግባቱ ይታወሳል። በሙከራ ህትመቱ የሲስተም ፍተሻዎች ማድረጉን የገለጸው ተቋሙ አዳዲስ ቅርንጫፎችን የመክፈትና የበፊቱ ፓስፖርት ሲሰጥ በነበረበት ሰዓተ ቀጠሮ የተሰጣቸው ዜጎች የማስተናገዱ ስራ እየተጠናቀቀ መሆኑን አስታውቀዋል። የአገልግሎት መስሪያ ቤቱ የፓስፖርት አገልግሎት ዳይሬክተር አቶ ሙልጌታ ታደሰ ከዚህ በፊት በነበረው አሰራር ቀጠሮ የተሰጣቸው ዜጎች ፓስፖርታቸውን እንዲወስዱ እየተደረገ መሆኑን ገልጸዋል። ይህ ስራ ከ15 እስከ 20 ባሉት ቀናት አጠናቆ አዲሱ የፓስፖርት ስርዓት ወይም የኢፓስፖርት አገልግሎት ወደ ስራ እንደሚገባም ተናግረዋል። በፓስፖርት አሰጣጥ ስርዓቱ ላይ የተለያዩ ህገወጥ ስራዎች ሲሰሩ የተገኙ አካላት እርምጃ እንደተወሰደባቸው አንስተው 96 የውጭ ሀገር ዜጎች ፓስፖርት ለማውጣት ሲሉ ተይዘው ለህግ አካላት ተላልፎ መስጠታቸው ተነግረዋል። በሰራተኞች በኩል ደግሞ አራት የተቋሙ ሰራተኞች ላይ አስተዳደራዊ እርምጃም እንደተወሰደ አስረድተዋል። ህዝቡ እምቢ ለጦርነት ማለት አለበት ሲሉ የትግራይ ምሁራና ባለሙያዎች አስታወቁ። ህወሓት እንደ አንዳንድ የጦር ጀኔራሎች የፕሪቶሪያ ተኩስ አቁም ስምምነት መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከረና የጦርነት ዝግጅት እያደረጉ ነው። የትግራይ ምሁራና ባለሙያዎች ማህበር በትግራይ ያንዣበበውን የጦርነት ዳመና በሰላማዊ መንገድ እንዲፈታ ጥሪ አቅርበዋል። ማህበሩ በወጣው አስቸኳይ መግለጫ የትግራይ ህዝብ ዋናው ፍላጎት ሰላምና ሰላም ብቻ ነው ብሏል። ከጫፍ እስከ ጫፍ ያለው የትግራይ ህዝብ ጦርነትና የጦርነት ወሬ መስማት አይፈልግም ያለው ማህበሩ ህወሓት እንደ አንዳንድ የጦር ጀኔራሎች የፕሪቶሪያ የተኩስ አቁም ስምምነትን መሰረት በማድረግ ነገሮችን በሰላማዊ መንገድ ከፍታት ይልቅ ትግራይን ወደ ሌላ ዞር ጦርነት ለማስገባት እየፎከሩና የጦርነት ዝግጅት እያደረጉ ነው ብሏል። ህዝብን የሚመራ አካል ጦርነትን ለማስቀረት ይጥራል እንጂ ወደ ጦርነት የሚያመሩ ንግግሮችና ተግባራትን መፈጸም የለበትም በማለት የክልሉን ጊዜያዊ አስተዳደርም ወቅሷል። አሁን በአካባቢው ያንዣበበ ያለው የጦርነት ድባብን ለማስቀረት ህዝቡ በትግራይ ኃይሎችና በአፋር ያሉ የታጠቁ ኃይሎች እንዲሁም የዲያስፖራ ማህበረሰብ ለሰላም መቆም እንዳለባቸው አሳስበዋል። የቻይና ከ50 ቢሊዮን ዶላር በላይ ኢንቨስትመንት የአፍሪካን ዕጣ ፈንታ እየቀየረ ነው ተባለ። የቻይና ቀጥተኛ የውጭ ኢንቨስትመንትና ብድር በአፍሪካ ከ50 ቢሊዮን ዶላር በላይ መድረሱን የሀገሪቱ የልማት አቅጣጫ በመሠረታዊነት እየቀየረ የአፍሪካ ኤክስፖርት ኢምፖርት ባንክ አስታውቋል። ይህ የተባለው ቻይና የአፍሪካን የኢንዱስትሪ ልማት ትደግፋለች፣ አረንጓዴ የተቀናጀና ዘላቂ ልማትን በማበረታታት በሚል ርዕስ በአዲስ አበባ ከተማ በተካሄደው ስትራቴጂካዊ አውደ ጥናት ላይ ነው። የአፍሪ ኤግዚም ባንክ ኦፕሬሽን ዳይሬክተር የሆኑት ዶክተር ኩዋቢና ንግግር ባደረጉበት ወቅት የሁለቱ ወገኖች አጋርነት ከቀላል እርዳታ ወደ ረጅም ጊዜና ተግባራዊ ትብብር ማደጉን ጠቁመዋል። ዶክተር ክዋቤና ቻይና የአፍሪካን የረጅም ጊዜ ራዕይ ተባባሪ ገንቢ በመሆን እያገዘች መሆኗን ገልጸዋል። ባንኩ እንደ ኢትዮጵያ ሐዋሳ ኢንዱስትሪ ፓርክ እና በቅርቡ ስራ የጀምረው የዳንጎቴ ማጣሪያ ያሉ ቁልፍ ፕሮጀክቶች በቻይና ካፒታል እየተደገፉ የመጡ የኢንዱስትሪ ስነ ምህዳሮች መሆናቸውን አጉልተዋል። አውደ ጥናቱ ከፍተኛ የመንግስትና የዓለም አቀፍ ድርጅት ባለስልጣናትን ያስተናገደ ሲሆን የቻይና የአፍሪካ ህብረት ልዑክ ኃላፊ አምባሳደር ጂያንግ ፌንግ እና የአፍሪካ ህብረት ኮሚሽን የመሠረተ ልማትና ኤነርጂ ኮሚሽነር ሌራቶ ዶሪቲ ከኢትዮጵያ ባለስልጣናት ጋር በመሆን ንግግር አድርገዋል። አድማጭ ተመልካቾቻችን ከቶፕንች ኔትወርክ ለለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።